ሰላም ሰላም ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ፣ በያላችሁበት። ዛሬ ወሳኝና አስፈላጊ የሆኑ ነገሮችን ወደ እናንተ እየመጥቻለኝ። በቅድሚያ ላይክ፣ ሼር አድርጉልኝ። እንግዲህ ያው ሁሉ ጊዜም የተለመደ ነው፣ በብሩኬና በሀይሚ መሀል የሆነ ክፍተት ሲገኝ ወይንም የፕራንክ ቪዲዮ ሲሰሩ ብዙ ብዙ ግጭቶች፣ ጸቦች ይነሳሉ። ያው ደጋፊም ነኝ አድናቂም ነኝ ወዳጅም ነኝ ሁሉም እንደዚህ በሚል ወንድምም ነኝ እህትም ነኝ የሚሉ ሁሉም በየበኩላቸው ጎራ ከፍለው ጎራቸውን ይዘው አንዱን ከፍ አንዱን ዝቅ ለማድረግ ያው የሚሯሯጡ ሰዎች አሉ ስለነዛም ያሉትን ነገር የምነግራችሁ ይኖራል ሌላው ነገር ደግሞ ሀይሚ የሚያስተላለፈችው ነገር አለ ስለሱም የምነግራችሁ ነገር ሊኖራል ማለት ነው በቅድሚያ ሀይሚ ወደ አስተላለፈችው ነገር ስገባላችሁ፣ ክብር ያለው መዘጋጋት ንቀት ከበዛበት ጓደኝነት ይሻላል ብላለች ማለት ነው። ይሄ ምንድን ነው? ይሄ ትልቅ መልክት አለው በውስጡ ማለት ነው። አንዳንድ ጊዜ ወዳጅ መስለን በቃ ወዳጅ ትክክለኛ ወዳጅ በቃ መስለን እንደ ፋሚሊ ራሳችንን እናደርገውና ግን በዛ ውስጥ ትልቅ እየነቀስ አለ። የሆነ ነገር ሲፈጠር ሰውን ቶሎ ብለን ለመሳደብ የምንሮጥ ማለት ነው። ሌላው ነገር ደግሞ አሁን እዛ ጋ ፕራንክ ፍራንክ ሲደራረጉ ብሩኬና ሀይሚ የሚጠቀሟቸው ቃላቶች አሉ። በተለይ ደግሞ ከባባድ ቃላቶችን ይጠቀማሉ። ሀይሚየም ስትናደድ አንዳንድ ጊዜ ምን አገባህ የምትልበት ሰዓት አለ። ብሩኬም ምን አገባሽ በተለይ ደግሞ በእድምነታ አንዳንድ ጊዜ ደግሞ የራሴ ፕራይቬት ሊኖረኝ ይችላል ምናምን ነገር። እንደገና እሱ ያላት ለምን መጣሽ ያላት ምናምን ነገር እሱ እሱም ወደ እል ውስጥ አስገብቷታል። ለዛም ነው አሁን የትናንትና እንትኑን ይቅርታውን መቃበል ያልፈለገችው። በዚህ መሃል ምንድን ነው ለፕራንክም ቢሆን ያው ፕራንክ ነው፣ ግን ፕራንክ ደግሞ ሲሆን ሰውን ማሳመን ነው፣ እውነት ማድረግ ማለት ነው፣ እውነተኛ እንዲመስል አድርጎ መስራት ነው ፕራንክ ባጭሩ ስንረዳው። ነገር ግን ያንን ደግሞ የማይረዱ ሰዎች አሉ፣ ቶሎ ብለው ሰውን ለመሳደብ የሚሮጡ ማለት ነው። ብሩኬ ምንድነው ፕራንክ ሲሰራ ለማሳመን፣ እውነት አድርጎ ለማሳየት በጣም አንዳንድ ጊዜ በፊት በፊት ላይ ማለት ነው ብሩኬ እኮ ይስቃል፣ ምናምን ያስታውቃል ፕራንክ እንደሆነ ምናምን ነገር ምናምን እንለው ነበረ። ብሩኬ ፕራንክ ሲጀምር ማለት ነው ሀይሚን ፕራንክ ታድርግ በቃ ስሬ ስናት ምናምን ነገር እንል ነበረ እና አሁን አሁን ላይ ግን ከባባድ ፕራንኮችን ሲያደርግ በቃ አሌለ እውነት ለማስመሰል የሚጠቀማቸው ቃላቶች አሉ። እሱም እንደተናገረው ማለት ነው። ነገር ግን በዛ መሀል ደግሞ ምንድን ነው መናናቀን ይፈጥራል። ፕራንክን ቢሆን በውስጡ ንቀትን ይፈጥራል እና እዚህ ጋር እልህ ውስጥ የሚከታችው ነገር አለህ። ሀይሚ ደግሞ አሁን ላይ በጣም እልህ ውስጥ የከተታት ምንድን ነው ከማይፈልጋት ሴት ጋራ፣ እሱ ስለተገኘ ነው። አሁን ሀይሚ የማትፈልገውን ነገር ብሩኬ፣ አንተም እሷ ካልተመቻት ልትጠላ ትችላለህ። አንተ ደግሞ ሀይሚ ጋራ የሆነ ሰው ካይክ፣ ለአንተ ያ ሰው ካልተመቸግ፣ ለእሷ ስትል መተው አለብህ ማለት ነው። በተቃራኒ አሁን ይቺ ሴት ሀይሚ በጭራሽ አትፈልጋትም። ስለማትፈልጋት አንተ ደግሞ ለሀይሚ ፍቅር ቦታ ካለቅ መተው አለብክ። እንደም ሙሉ ለሙሉ ይችን ሴት ብትርቃት ራሱ እኔ ደስተኛ ነኝ። ይች ሲሲናት ሱሱ የምትባል ይሁነች መንቃራ ከእሷ ብትርቅ ራሱ እኔ ደስተኛ ነኝ። አጠቅምም ለአንተም ሆንክ ለእሱ አጠቅማችሁም ህይወታችሁን ከመበጥበጥ ውጭ ማለት ነው። ምንም የምጠቅም ነገር የለም። አሽቃባጭ የምትናገረውን ነገር ቃል አጠቃቀም አትችልም። የሆነ አሌለ ያለፈ በቀል የሆነ የሆነ በቀል ያለባት ይመስላል ስትናገር ማለት ነው። እኔ ውዶቼ እኔ የሆነ ሰው ከአጉል ንግግር ማለት ነው ጥፊ ይሻላል። ጥፊኮ የሆነ ሰዓት ያማቸዋል፣ በቃ ይወጣል። አጉል ቃል ግን ልባችሁ ላይ ተጽፎ መቼም የሆነ አትፍቁትም፣ ልትፍቁት አትችሉም። እኔ በዛ አሁን በድጋሚ በተደረገው ፕራንክ አይደለም በበፊቱ የዛሬ ሶስት ወር ምናምን ገደማ የተደረገው ፕራንክ፣ በዛ ጊዜ የተጠቀመቻቸው ቃላቶች እኔ ልብ ውስጥ አሉ እስከዛሬ ድረስ ማለት ነው። እና እና አሁን እዚ ጋ ምንድን ነው አሁን ሀይሚ ፕራንክ እያደረገች ነው። ሶ፣ ይሄ ፕራንክ ነው። ለብሩኬ ፕራንክ እያደረገችው ነው ያለው ማለት ነው። አሁን ይቅርተውን አልቀበልም ያለችው ብሩኬ ጠልተው ምናምን ይቅርተውን ላለመቃበል ፈልግ አይደለም። በጣም በደንብ አድርጋ መቃበል ትፈልጋለች፣ ነገር ግን እሱ ፕራንክ ባደረጋት ሰዓት በቃ ሌለ መበቀስ ስላለባት የማትፈልጋት ሴት ስለሆነች ምናምን ነገር ለዛም እል ውስጥ ስለገባች ነው። ሌላው ነገር ደግሞ አሁን አንቺ ለምን ለብሩኬ ቀጥተውን አትቀቤውም? ነገ ተንበርክከሽ እንደለመሽ አንቺ ራስሽ ይቅርታ ትጠይቂዋለሽ ያልሽው አንቺ ሰላቶ ማለት ነው። ሀይሚ ለፍቅር እንጂ ለወንድ ልጅ አትንበረከክም። ሀይሚ ለፍቅር እንጂ ለወንድ ልጅ አትንበረከክም። ገብቶሻል። ለብሩኬስ የተንበረከከችው ለፍቅሯ ስለምታፈቅረው ነው፣ ስለምታፈቅረው ነው። ሙሽ እንደ አንቺ ለሀይሚ የወደደችውን ወንድ አንቺ አሁን ለሀይሚ አስበሽ ወይንም ለብሩኬ አስበሽ አይደለም፣ ብሩኬን ስለምትፈልጊው ነው። እንደ አንቺ አይነቱ ብሩኬን ስለሚፈልግ ሰ ብሩኬን ፈልጋችሁ ስላጣችሁት፣ ዋናኛው ነገር የሚሆነው ብሩኬን መጣል ነው በቃ ዱርኬን ባለፈው እኮ መልሳ ላቸዋለች ሰው ዝቅ የሚለው ሰው ዝቅ የሚለው የመጣበት ለትንሽና ለትልቅ አክብሮት የሚሰጠው የመጣበት ማህበረሰብ ስላስተማረው ነው፣ አንጦ ስላሳደገው ነው። ብላኮ በቅኔ ኮ መልሳላችኋል። እናንተ አሰሙ እንጂ ምንድረ ጅን ቁርቁር። ማህበረሰቡ አንጦ ስላሳደጋት፣ ስነ ስርዓት ስላላት፣ ለሰው ክብር ስላላት፣ ቤተሰቦቿ በስነ ስርዓት ስላሳደጓት፣ ለዛም ነው ዝቅ ብላ በአክብሮት ብሩኬ ቅርሳ አስቀይሚያለው ያለችው ማለት ነው። እናንተ ግን ያ ሁሉ አይገባችሁም። አሌለ ነገ አለቃቅሰሽ ይቅርታ ትጠይቂ አለሽ ምናምን ምናምን። ደግ አደረገች ሀይሚዬ። ነገ አለቃቅሰሽ ብሩጌን ይቅርታ ጠይቂው። ደግ አደረገች። ምን አገባሽ እኔ እንዲሁ እኔ እግዚአብሔር እንዲ ያልበላችሁን የምታኩ ሰዎች በጣም ትገርሙኛላችሁ። አስመሳይ እናንተ አሁን የብሩኬም የሀይሚም ወዳጅ ልትሆኑ አትችሉም፣ እንደዚ የምትሉ ሰዎች አቀሳሳሪ። ለማንኛውም እኮ ብሩኬ እኮ ገብቷል፣ አሁን እኮ ነእቷል። ብሩኬ የኔና የሀይሚም መለየት በጣም የምትፈልጉ ሰዎች አላችሁ። በጣም እኔና ሀይሚን እንዲያራርቅ የሚያደርግ ነገር ካደርጋላችሁ ብሏል። ልክ እኮ ነው። እግዚአብሔርን እንኳን ገባህ እንኳን ተረዳ። ብሩኬ አንተ ችግሩ ምንድን ነው? ንግግር አትችልም። ፕራንክ ስታደርግ የዋህነት አለብክ። በቃ ሀይሚ የማትፈልጋቸውን ሰዎች ደግሞ አታምጣ። ከእንደዚህ አይነት ነገር ከተቆጠብክ ምንም ነገር አይደርስብህም። ዛሬ እኮ ብሩኬ ፕራንክ ነው። ይሄ ፕራንክ ጊዜ አልፎ ሃይሚም እሷን ብድሯን ተበቅለው ምናምን ይቅር ተባብሎ እንደገና በድጋሚ በፍቅር ሲሆኑ፣ እናንተ አሽቃባጮች ሌላ ነገር ውስጥ ትገባላችሁ፣ ሌላ ዓለም ውስጥ። እኔ ምፈልን የምለው ነገር ቢኖር ይቺ ሱሲ የምትባል ሴትዮ ጭራሽ ካራቋቸው፣ ነገ ደግሞ በሌላ አይዲያ ከሱ ጋር መምጣቷ የማይቀር ነው። እመኑኝ ማለት ነው ዛሬ ሀይሚ ቅርታውን ተቃብላለን ለብሩኬ ሰላም አውርደው እንደገና ቢቀጥሉ ከሰግማሽ የሆነ አመት ላይ ወይም የሆነ ወር ላይ ትመጣለች በሌላ አይዲያ ከብሩኬ ጋር ራሷ እኮ ናት የምትለምነው ራሷ ናት እንዲሁም ቤስት ፍሬንድ አድርገኝ የምትለው ልጅቷ ምንም ነገር አትፈራም በጣም ፈጣጣ ነገር ናት ብሩኬ እንደዛ አይነት ሴት ለእሱ ጓደኛ አያደርግም ምንድን ነው አጭር ቀሚስ የምትለብስ አትመቸኝ የሚልልነበር እንዴ